በሚያሳዝን ሁኔታ ከቪዲዮ ጋር እንዳያችሁት ኤፉ ተይዛለች ማለት ነው። ሳክሮ እንቅልፍ ጥሎት ነው ብላ ከኪሱ ቁልፉን ስታወጣ የያዘችበት ምክንያት የታየበት ነው። ሰላም፣ ጤና ይስጠለን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ያረጋችሁ ቤተሰብ የሆኑ እንግዲህ ዛሬ ክፍል ዘጠና አራት ተከታታይ የሀርግ ድራማ ተወዳጅና አጓጊ የሆነው ፊልም ድራማ ተለቋል ማለት ነው። እንግዲህ መግቢያ ቪዲዮ ላይ እንዳያችሁት ኤፉ በመጨፈር ላይ ያለች ከሱ ጋብራ ጭፈራ እንደነበረች፣ መጨረሻ ላይ ግን እሱ እየፈተናት የሚሆን ምንም ይሁን እየሰከረ መስሎ በወደቀበት ሰዓት እሷ ደግሞ ቁልፍ ከኪሱ ገብታ ስታዋጣ ያፌት እጇን በመያዝ ላይ ነበረ፣ እያቆመው እንግዲህ አሁን ላይ ኤፉ በጣም እንትን ውስጥ ሆናለች ዲፕርቴሽን ውስጥ ምክንያቱም ኤፉ እርግዝናዋ ተፈጥሯል ማለት ነው ሆዷ እየገፋ ነው እንግዲህ ልጁ የማን ነው ለሚለው እንግዲህ የናታን ነው ብለን እንግዲህ ተመልካቾች የምንረዳው የናታን ነው ብለን እናስባለን ማለት ነው እንግዲህ እንግዲህ እሱ ስሙ ናታን ሁሉንም ነገር ለናታን ብላ ተጋፍጣለች። ናታን ደግሞ አሁን ላይ ከአዲሷ ልጅ ጋራ አዲሷ ልጅም እንግዲህ ዲያራ፣ ስለ ህይወትህ፣ ስለ ፍቅር እያለች በጣም ስትሟዘዝ እና ስትጠይቀው ነበር። ምክንያቱም እሷ የእሱን ህይወት ማወቅ ትፈልጋለች። በጣም በጣም ናታንን አፍቅረዋለች ማለት ነው እንግዲህ ናታንም ከእሷ ጋር ወክ እያደረገ ብዙም ሊያዋራት ደስተኛ አይደለም። ሌላ ጊዜ አዋራሽ አለሁኝ ይህን ነገር በማለት ነበረ እንትን ሲላት እየነበረው። እሷ ግን ስለምታፈቅረው ስለምትወደው ሁሉን ነገር እንትን ስትል ነበረ ስጠይቅም እየወራች እየነበረው ማለት ነው። እንግዲህ አሁን ላይ በጣም የሚያሳዝነው ነገር ናታን እና ቢኒ ተጣሉ፣ በማልቀስ በለቅሶ ተለያዩ ማለት ነው። በእርግጥ ያጠፋው መጀመሪያ ላይ ማን ነው? ናታን ነው። ናታንም ከህቴ እንድትቀርብ አልፈልግም፣ እንድትርቃት ነው ምፈልገው። ነገር ግን እንደ እህትና ወንድም ሆነህ ማየት ያለብህ እንጂ በፍቅረኝነት እንድትቀርባት በፍጹም አልፈቅድልህም ፍቅር የሚባል ነገር እኔ እንትን አልልም እያለ ነበር ሲያስጠነቅቀው የነበረው። ቢኒም የሚወዳትን የሚያፈቅራትን ልጅ በዚህ ሰዓት፣ እሱን ደግሞ ስለሚወደውም ስለሚያከብረውም በቃሽ በማለት እሱም በመሻሽ ላይ ተገኘ ማለት ነው። እየሸሽ ሳለ እንግዲህ በመሀል በተዋት ሰዓት ይሄ አቤል የሚባለው ልጅ ያው እንግዲህ በዚህ ምክንያት በዳጊ ምክንያት ሊያገኛችሏል፣ ማለት ነው። የዚህም ጊዜ በሸሻ ሰዓት ቢኒም እያያት ነበረ። በተለይ አቤልማ እሷ ሳታይ ያው ቢኒ እንዳይ እያደረገ እሷን እየተጠጋ እየተጠገገ ከእሷ ጋራ እንዳላስ ምስሉ ሲሰራ ነበረ። ይህ ጊዜ እየተደበቀ ያያቸው አብ ማን ነው ቢኒም በቃ እየተናደደ ነበረ። ነገር ግን በተለይ የላከለትን ፎቶ ሲያይ በጣም ነው የገረመው። የእሷንና የእሱን የተሰራ የውሸት ፎቶ አድርጎ አሳጥቦ ሲልክለት፣ እሱም መደንገጥ፣ ማልቀስ፣ እንቅልፍ ነስቶት ራሱን መቆጣጠር ነበረ ሲያቅተው የነበረው። ሁለተኛ ደግሞ ልቡ የተሰበረበት እ እዛ ያ ልጁ ባገተው ጊዜ ስልክ እያስደወለ ሲናገር የነበረው እሷም እንደዚሁ እኔ ነኛ ሲያስኩት በማለት ውሸቱን እሱ ይሄንን ሲያወራ እሷ እንዳደረገች አስመስሎ ሲያወራ ነበር። አቤል የሚባለው ውሸታ ማለት ነው። አሁን ላይ እንግዲህ ዝብረቅርቆ ወጥቷል ማለት ነው። እኔ መግቢያው ቪዲዮ እንዳያችሁት ይህ ኤፉዬ እንትን ላይ ነው የሚያሳየው። ኤፉ እንግዲህ ማን ነው ያፌት ሰክሮ አያስታውስም ወይስ ያስታውሳል፣ እንግዲህ እንቅልፍ እንደወሰደው መስሎ ስለሰከረ ስለወደቀ እጇን ኪስ ውስጥ በመጨመር ነበረ ቁልፉን ልታወጣ የቻለችው። ቁልፉ እንግዲህ የቤቱ ነው ወይስ የምኑ የሚለው አና ማለት ነው። እና አሁን ለኤፉ አርግዛ ይሄደች ያስመልሳታል ማለት ነው። እንግዲህ ልጁ የናታን ነው። ነገር ግን አሁን ናታን ያለበት ሁኔታ ይሄን ሁሉ ሳያውቅ፣ በኋላ ላይ ሲያውቅ ኤፉን ምንድን ነው የሚላት? ሁለተኛ ደግሞ ይች ልጅም አፈቅረሃለሁ እያለች እየተጠጋች ነው ያለችው ዲያራ። እዚህ ደግሞ ማንም ሳይረዳት የምከፍለው መስዋዕትነት አለ ኤፍራታ ማለት ነው እያደረገች ያለችው እሱ እንግዲህ መቼም ናታንን ማስቀናትና የናታንን ልብ መስመር ነው እና ሁለተኛ የቀለበት ገዝቶላት ብቻዋን እየጨፈረች መጥቷል ማለት ነው። እሷም እያን ቀለበት ተቀብላ ለብሳ በቃ ለምን አስፈለገ ስትለው፣ አይ ይህ በፊት እኮ ስለጠበበሽ አሁን በልክሽ እንትን ብዬ ነው በማለት ነበረ፣ እሱም ተንበርክኮ ሲያስርላት የነበረው። እሷም በቃ እሺ ብላ ተቀብለዋለች። አሁን ላይ እንግዲህ እሰጣ ገባ እውነት፣ አፍቅሯ ነው እንደሚያፈቅራት አው ተናግሯል። አሁን ላይ ይሄን ያደረገላት እንግዲህ፣ ስራ ትጀምሪያለሽ፣ ስራ ባልሽበት መሰረት ስራ ትጀምሪያለሽ በማለት ነበረ ሲያናግራት የነበረው። እሷም በልልታ እሽ እያለች ነበረ፣ እውነት ግን ነው እያለች አዎ። ስለዚህ ትሰሪያለሽ ብሎ ፈቅዶላታል ማለት ነው። እሷም ይሄን ነበር የምትፈልገው እሺ ስትል ነበረ። እንግዲህ አሁን ላይ ኃላፊው ናታን ሆኗል ማለት ነው። ናታንን ያኔ እዛው ስታገኙ ምን ትሆን ይሆን የሚል ሀሳብ ያለኝ ምክንያቱም ያኔ ስትል የነበረው እና ወደ ሁለተኛው እንግዲህ ስንመጣ ወደ ቤዚ ማነች ጽቃ ሲደውል ያ አቤል የሚባል ደውሎላት ምን ፈለግ ደግሞ ስትለው አንቺ ነው የምፈልገው እንዳገኘሽ እፈልጋለሁ ሲላት ነበረ። እሷም ደግሞ አልሄድም እንዳትል ብዙ ነገር እንትን ብሎ አጣሉ። ሁለተኛ እንግዲህ እሷም ያን ፋይል ስለያዘ ዝም ብላ ስልኳን ዘግታበት ነበር። እኔ ጋ ያለውን ነገር እንዳትረሽ እያለ ሲያስፈራራትም ነበረ። እሷም ግን ጺም ዝም ብላ ስልኩን ዘግታ ጸጥና ያለችው ማለት ነው። እንግዲህ አሁን ላይ ያሉበት ሁኔታ ይሄ ነው። እንግዲህ ኤፍራታም ያው ነፍሰ ጡር ሆናለች ማለት ነው። እንግዲህ ከማን ከማን ማን ነው ለሚለው፣ እንግዲህ እኔ ከምረዳው ከናታን ነው ብዬ ነው የማስበው። ግን ደግሞ አንድ ጊዜ ናታን ማን ነው ይዟት ስሄድ ነበር። ነገር ግን አሁን ላይ የሆዷ እየገፋ ያለው የናታን ልጅ ነው። ናታን ደግሞ ሰክሮ ያን አብረው ያደሩ ጊዜ ምንም የሚያውቀው ነገር አልነበረም። አሁን ላይ እንግዲህ ናታን ችግር ውስጥ ሆኗል። ከዛ ከልጅቱ ሲለይ እውነት ያችኛዋ ዲያራ እንትቷ ሲወጣ እሷ ምን አይነት ስሜት ውስጥ ትገባ ይሆን? ሁለተኛ ደግሞ እዛ እሷ ጋር ሆኖ ካየች ኤፍራታ ይሄን ሁሉ መስዋዕትነት የከፈልኩበት እያለች በጣም እንትን ትላለች። በእርግጥ የራሷቸው ጽፋት ነው። ቢያንስ ያው ቢናገሩ ያው የድራማው አካሄድ ግን ቢያንስ እንትን ሊገባቸው ይችላል ማለት ነው። ግን ድራማው በጣም እንትን እያለ ነው። ለማንኛውም ቢኒም እንግዲህ በለቅሶና ያን ጓደኛ እንደዛ በሚወደው ጓደኛው ተለያይተዋል። ምክንያቱም ቢኒ ልቡን ነው በቃ የተሰበረው። እኔ ግን ጨለማ ውስጥ ብትሆን በምንም ብዬ እንደምወጣ እንደምደርስ ብልህ ነበር። አንተ ግን መተህ እንኳን እዛ ጨለማ ቤት ስንገላታ አንድ ቀን መተህ እንትን አላልከኝም በማለት በማልቀስ ካሁን በኋላ እኔ አንተም እህትህም ሁላችሁም ከኔ እንዳትገኙ ከኔ ጋር እንዳላያችሁ በማለት እናም፣ እንግዲህ ቢኒን በዛ አይነት ደረጃ ተለያይተዋል ማለት ነው ከ ናቱ ጋራ በጣም የሚወደዱ። እኔ ብሆን በጨለማ ውስጥ ብትሆን ደደርስልህ ነበር። አንተ ግን ጅምር ያላስረዳ ሲለው ነበረ። ብይም ደግሞ እኔም ለመረዳትም ፈቃድ አልሰጠውም። አንተም እህትህም ከዛሬ ቀጥሎ እኔ እየተቆጣጠርኩ ነው ራሴን እንዳደርስብኝ እያለ ሲያስጠነቅቀው ነበር። ዚህ ጊዜ እየተላቀሱ ተለያይተዋል። እንግዲህ እሱ እህቴን አትቅረባ፣ በቀረብ ከቁጥር ትጎዳለች እያለ ነበር ሲያስጠነቅቀው የነበረ። እሱም የጓደኛውን ቃል አክብሮ ከፍቅሩ እየራቀ ሲሄድ ከፍቅሩን ቢርቅ ያለችበትና ያላት ከጎኗ ልጁ መጥፎ ስለሆነ በጣም ሲናደድ ነበር ነበር እያያቸው የነበረው እና በዚህ ነው ቢኒም ሌር ላይ የቻለበት ማለት ነው። እንግዲህ በቀጣይ ክፍል የናታንን ጉጅ የአፌትን ጉጅ ምን ያደርጋት ይሆን የሚለው ዘጠና አራትን እንመለከታለን። ባይ ባይ ለነበረን ቆይታ